አሰላሙ አሌይኩም ራህመቱላሂ ወበረካቱ። ኡስታዝዬ ቅድም ሀሳቤን ሳልጨርስ አዛን ሲልብኝ የዘጋሁትና ኡስታዝዬ፣ ስድስተኛ ቀን የናስከር ዛሬ ጨርሻለሁ ማለት ነው ኡስታዝዬ። እና ኡስታዝዬ አልሐምዱሊላህ ረብል አለሚን ቃል የለኝም ወላሂ፣ ለእናንተ ወላሂ በጣም ለውጥ አለ ወላሂ። የአጀበኝ ነው አሁን እራሱ ማለት ነው የመጀመሪያ አይደለም፣ ብዙ ድሎች አሉ የበፊትም አሁንም ድል ላይ እኛ አልሐምዱሊላህ ረቢን አለሚን ሙሉ ቤተሰብን በእናንተ ታክሞ ድል ነው ያላየ የለም ወላ፣ አልሐምዱሊላህ ረቢን አለሚን ከስሮች ከእኔ ከእህቶች ከሁሉም ወላ ድል በድል ነው ያደረጋችሁን። እና ወላህ አልሐምዱሊላህ ደስ ብሎኛል። ኡስታዝዬ ጀዛ ወላ ኸይር ወላ ኬራ ወላ ዱንያ። እና በጣም ለውጣለኝ በፊት ራሴ ውስጥ በጣም ነገር ያ ህልም ነገር ትንሽ ተፈጥሮ ነገር እየሰጋሁ ዛሬ ነገር የለም። ኡስታዝዬ ቃል ደርሶ ያረጋችሁ አሁንም ከዚህ የበለጠ እየደረሳችሁም ነው አይደለም ለኛ ለዓለሞች እየደረሳችሁ ነው አሁንም ከዚህ በላይ ምሰሩ አለ ያድርጋችሁ አለ ጠብቃችሁ ኡስታዝ ሌላ ምረው ነገር የለኝ ቃል አፌው ላይ ተሳሰራል እናንተ ለመግለጥ ወላሂ ታምር ታምር ነገር በእኔ ላይ ያሳይታችኋል ውስታዝዬ አሁንም በእኔ ያለው ለውጥ ለውጥ ባለውጥ ሁን ያለው አልহামዱሊላህ ረብና ለምን